ዛሬ የምንቃኛቸው ቪዲዮዎች የቲክቶክ ቅጣት የሽንት ቤት ውሃ እስከ ማስጠጣት ደርሰዋል። እንዲሁም ደግሞ ለስለ አዶናይ ምን እያለ ነው ህብረተሰብ፣ አንዲት እህታችን ለስድስት ዓመት ተቀምጬ ከእሱ ጋር ተሰቃየው እያለች እያለቀሰች የመጣችበትን እንዲሁም እንቃኘዋለን። እንዲሁም ደግሞ እንጀራ በመጋገር ብራቋን እየተፋች ያሳየችንንም እህታችንን ትንሽ ቀረብ እናደርጋታለን። ቤተሰቡንም ስለወቀሰው ወጣት እንዲሁም እንነጋገርበታለን። ሰግጥ ፈምስ የሚለውን አባባል ተግባራዊ አድርገው ሲሰግጡ ያየናቸው የመሰገጥን ትርጉም ሊያስረዳን የሚችለውን ሁም እናየዋለን። ሲቀጥል ደግሞ ስለ ሰላሳ ግራም ስጋ አዝዤ ነው የምበላው ስላለው መንሶ ሰው ጀማል፣ ይሄ ነው መሰገጥ አባቢ ሲቀጥል ደግሞ ስለ ደሞዝ አንድ ወንድማችን የተናገረውንም እሱንም ቃኘት እናደርገዋለን በጉራጌ ባህል ልብስ ለማስተዋወቅ ስለሄደችም ሴት ጥቂት የምንናገረው ነገር አለ። ከእናንተ የሚጠበቀው ላይክ፣ እንዲሁም ደግሞ ሰብስክራይብ እያደረጋችሁ በቁም ነገርን በቀልድ እያዋዛን እንነጋገርበታለን፣ እንወያይበታለን ማለት ነው። ያው እንደምታውቁት ስራ ቦታ ላይ ያለሁት በጣም እየተመቸኝ አይደለም። ጠፍቻ ለሁ አውቃለሁ። ተናፍቃቸዋል እንደምናፍቃችሁም እርግጠኛ ነኝ። የናፍቆታችሁን እስኪ ላይክ ላይክ። ከናንተ የሚጠበቀው ምንም ነገር አይጎልባችሁም። ላይክ እንዲሁም ደግሞ ሰብስክራይብ የምትለውን በተን በመንካት ቤተሰቦች ሁኑ። እንቀጥላለን። በእውነት እዚህ ቦታ ላይ ነው ከዚህ በኋላ የምንገናኙ ማለት ነው። ደማ ከዛሬ ጀምሮ እዚህ ቤት ነው የምመጣው። በቃ እቺ ቦታ እ ሁሌ ነው የምመጣው። እዚህ ቦታማ ሁሌ ነው የምመጣው። እስከዛ ድረስ ላይክ፣ ሰብስክራይብ እንዲሁም ደግሞ ሼር እያደረጋችሁ ጠብቁኝ። መጣው። ከምን ጀምረው ከምንድን ነው ብትሉኝ፣ ከቲክቶክ የቲክቶክ ጉድ አላልቅ ብሏል። የዚህን ያህል ደረጃ ደርሰን በሚገርም ሁኔታ ውድቀታችን እንንጃ ነኝ። የዚህን ያህል እንወርዳለን ብዬ አላስብም። መቼም ዞሮ ዞሮ ዶላሬ ነው፣ ዶላር ዶላር እንዲዘንብ ነው አደለ? ግን ብር ለማግኘት ብለን የምናደርገው ነገር ግን ተገቢ አይደለም ብዬ ነው ማሰብ። ስለዚህ እስኪ እንያትና ከዛ በኋላ ሀሳብ አስተያየታችሁን ትሰጡበት አላችሁ ማለት እንደምታዩት ነው እንደምታዩት ነው። ያወላችሁ የዚህን ያህል ውድቀት የዚህን ያህል ዝቅጠት እንዴት እንዴት እንዴት አሁን ለምሳሌ እንዴት አሁን ይሄን ለምሳሌ በምንድን ነው የምንፈጣው? ማለት የዚህ ያህል ደረስን። ሽንት ቤት እንደምታውቁት ነው። ሽንት ቤት ሽንት ቤት ነው፣ የታወቀ ነው አይደለ እንዴ? ከሽንት ቤት ውስጥ አውጥታ እንደዚህ ከዛ በኋላ እቺ አሁን ከማህበረሰቡ ጋር ትቀላቀላለች፣ ጓደኛ ትይዛለች ትዳርትይዛለች ከዛ በኋላ ዘመድ አዝማድ መጥቶ አንቺ ቤት ምግብ ይበላል። ታሪኩ ይሄ ነው ወይስ ምንድን ነው መጨቅየት? የዚህን ያህል ደረጃ ደርሰናል ማለት ነው። እናንተ ምን ትላላችሁ? ከዚህ አንጻር ይሄንን ነገር የፈለገ ነገር ቢሆን ዞሮ ዞሮ በጉልበታችን መተዳደር እንችላለን። አይደለ እንዲ? ይሄ ዘመናዊ ለማኝነት ነው። አውቃለሁ ቲክቶክ፣ ማንኛችሁም እዚህ ጋር ጌም ስትጫወቱ ለማኝ አይደለሁም እንዳትሉኝ። ለማኝ ለማኝ ለማኝ፣ ያውም ኢንተርናሽናል ለማኝ ናችሁ። የታወቀ ነው አላነጠፋችሁም እንጂ የተለያየ ነገር እንዲህ እንዲህ አላላችሁም፣ እንጂ ይኸው የነዚህ የድሃው ማህበረሰብ ኢትዮጵያ ውስጥ ያሉት በድህነት የሚመሩት በረንዳ የወጡት የሚለምኑት ይሻላሉ። ቢያንስ እንኳን የሰው አይን የታወቀ ነው። በጣም ይገርፋል። የታወቀ ነው። እነሱ ለምነው የሚበሉት ይሻለኛል ከእናንተ ውዳቂዎች ማለት ነው። እውነት ለመናገር ከዚህ አንጻር ከሽንት ቤት እንደዚህ አድርገሽ እንደዚህ ጠጪ፣ ከዛ በኋላ ምን ምን፣ ከዛ በኋላ አንቺ ቤት መጥቼ ምግብ ልበላ ነው አሁን ኧረ በስመ አብ እስኪ ቆይ አንዷም እስኪ የሰጣቻትን አስቴት እንስማ፣ ና ከዛ በኋላ እንትን እንላለን። ቀጥዩን አክት አይቼዋለሁኝ፣ ደስ ይላል። ላይክ አንቺ አሁን በአንቺ ቤት ማለት የሆነ ወነኛ ጌመር ተጫዋች፣ ሀይለኛ ሰው ምናምን ነገር ቅጣት ነው ምናምን እያልሽ ነው። እናቱ የሽንት ቤት ውሃ የሽንት ቤት ውሃ በእጅሽ እየቀዳሽ ጭንቅላትሽ ላይ እያፈሰሽ ፕላስ ወደ አፍሽ እየገባ ተቀጣው ብለሽ ሀይለኛ ጌመር ነኝ ጀግና ነኝ እያልሽ የሆነ ላይክ እናቱ ድራማ ድራማው ለኛ ታይ። እኔ አሁን ድራማ ስሪ ብትኝ እግዚአብሔር የመጨረሻ አስመስዬ ያበደ ድራማ እዚህ ቲክቶክ ላይ ሰራላችኋለሁ። አንደርስታንድ አደርጋለሁ የምታሳዩ ነው። ሪአክሽን ግን ኖ፣ በሽንት ቤት ውሃ ኖ፣ በሽንት ቤት ውሃ እናቱ 1000 ዶላር ለምን በቀን አዘጊ አይ ዶንት ኬር። እኔ 1 ሚሊዮን ዶላር ቢሰጠኝ የሽንት ቤት ውሃ አፊውስ ከተቸና ጭንቅላቴ ላይ አድርጌ አልቀበልም። ኖ እዝና ገና ሃፕ ዳት ኢዝ ለራስሽ ሪስፔክት እሙሟ ሳየ በዚ ገብቱ በዚ ወጡ ከሚባለው እየበለጠ በአሁን ሰዓት አሁን አንቺ የመሰለሽ ወሬ ይበል ህዝቡ የቀና ይመስልሻል? ሁኔታሽ ምናምን ነገር ሰውተን አዶ ምናምን ወይም ደግሞ ህዝቡ ጌም እንዳይ ጊፍት እንዳይሰጥሽ እያከላከልንሽ ምናምን እንደዛ አይደለም። አው እንግዲህ ያው በነገራችን ላይ ቺም ልጅ አትመስጠኝም። ያው ግም ለግም አብርሃዝ ግም ነው ታሪኩ ያኒ ይህንን አስተያየት ስለሰጠች እንጂ ያስገባኋት በግም ለግም አብርሃዝ ግም ነው። የታወቀ ነው በርበሬ ምናምን ምናምን እየተደረገ በዛ ቁጭ በይ ይባላል ምናምን አሁን በዚህ ጊዜ ቲክቶክ ላይ ጥቂት የምላቸው እህቶቻችን ማለት ነው በዚኛው ሳይሆን በመቀመጫቸው የሚያስቡ ምን መቀመጫ ምን እንደያዘ እራሱ የማያውቁ በሱ ነው በደግነቱ አሉ ወንዶቹም እንደዛ ለዛም ነው እዚ ጋር ተረጀ አካል ልክ ሲመጣ ወይም እርዳታ ምናምን ነገር ስንል አንዲት እንኳን ነገር የማይጥሉ ተውትና ጊፍት አንበሳ ምናምን ሊያወርዱ ይቅርና አበባ የማያወርድ ተውትና ኮፒሊንክና ታፕታፕ እንኳን የማያደርጉ እንደዚህ አይነት ገፈርሳዎችን እንደዚህ ራሳቸውን ጥለው በእንዲያነ መልኩ ዳሊያቸውን እንዲ እንዲ በሚያደርጉት አንበሳ ይለቃል አባቴ። ችግር የለባቸውም እና ጥፋቱ የነሱ አይደለም። እዚህ ደረጃ እንዲደርሱ ያደረጋቸው ያው ማህበረሰብ፣ እንደነሱ አይነት ቅሌታም የሆነ የወረደ አመለካከት ያላቸው በዚህ አማካኝነት ነው እንደዚህ ደረጃ እንዲደርሱ ያደረጓቸው እንጂ ሌላ ነገር የለውም። እውነት ለመናገር ስለዚህ ወዴት እየሄድን ነው? ትውልዱ ወዴት እየሄደ ነው የሚለው በጣም አሳሳቢ ደረጃ ነው እየደረሰ ያለው እና የሽንት ቤት ውሃ እስከ መጠጣት በርበሬን ሚጥሚጣ ላይ እንደዚህ አውልቆ ቁጭ እስከ ማለት ምናምን፣ ምን ነው የተፈጠረላችሁ እኮ ማህፀን እኮ ልጅ አይናችሁን በአይናችሁ እንድታዩበት እንጂ እንድታቃጥሉት አይደለም እንዴ! ተው እንጂ እንዴ! እናንተ የምትሉትን በሏት። እኔ ሌላ ምንም የምለው ነገር የለም። ስለዚህ እስኪ አንዲት እህታችን እዚህ ጋር ስድስት አመት ከስድስት አመት ሆኖኛል ከባለቤቴ ጋር ምናምን ብላ ሪምቧ እያለች ነው እንግዲህ እንደምታውቁት ፖሊስ ጣቢያም ፍርድ ቤትም ምኑም ምኑም ቲክቶክ ሆኗል። እንደምታውቁት ስለዚህ ምን አርጉ እንደሚሉን አላውቅም። ገበናቸውንም ምናቸውንም እየሰማን ነው ያለ እስኪ እንስማትና ከዛ በኋላ ሀሳብ አስቴታችንን እንሰጥበታል። ስሟል እኔ ደህና አይደሉም እኔ ደህና ሁሌ ነው ሌሊት ሌሊት ማለቅሰው። ሁሌ ደህና አይደለሁም። እኔ ግን ጥርሴ ፈገግ ይላል እስቃለሁ። መኖር ከምፈልገው ሰው ጋር እየኖርኩ አይደለም። እኔ በሆቴል አንድ እናንተ ሰው ነው የምፈልገው፣ ከዛ ውጪ ከዚህ በላይ ማስመሰል አልችልም። ከዚህ በላይ መጠበቅ አልችልም። ከዚህ በላይ ተስፋ ራሴ እየሰጠሁ ራሴን መሸወድ አልፈልግም። የማትወዱት ሰው ጋር ተቀምጣችሁ የምትወዱት ሰው ፊት እዛ ላይ ስታዩት ልካውን እኔ እባሌ ፊት ላይ ልጄ አባት ፊት ላይ እማየው የራሱን ፊት አይደለም። የገባችኋል? ግን እሷ ገንዘባላት አልፈልጋትም። እንዳየት እንደሰማችሁት ነው። እኔ አሁን አላቃትም። ያኔ ቪዲዮውን ልከውልኝ ነው አሁን ነው አስተያየትም ለመስጠት እንትን ያልኩትና በሁለት ነገር ማስቀመጥ ይቻላል። እዚህ ቪዲዮ ላይ እና አንደኛው ምንድነው ማና ማናስገደደሽ ማነሽ? አጃሉ ማነሽ? ገለቴ ማናስገደደሽ? ግዴታ እኮ የለም እኮ ማነሽ? ኦሬዲ ከማታፈቅሪው ሰው ጋር ከማትወጂው ሰው ጋር ሌላ የምታፈቅሪው ካለ ስድስት ዓመት ሙሉ ልጅ ወልደሽለት ሁሉ ነው። እንግዲህ አሁን የምትዩ እና አሁን ይሄንን ቪዲዮ ስሰሪው ጥያቄ ሆኖብኛል። አያየውም እንደ ይሄንን ቪዲዮ ቆይ፣ ለኛ የምትነግሪን ምን እንድንሆን ነው? ያኔ ቤተሰብ ወይ ትልቅ ሰው ካለ ሄደሽ ተነጋግረሽ በፒስ በቃ ካላስ መለያየት እንጂ፣ ሚዲያ ላይ መጥቶ መነፋረቁ ምን ማለቱ አይገባኝም። እኔ በእውነት አይገባኝም። ከዚህ አንጻር ነው እኔ አሁን ልረዳው የምችለው ገብቷቸዋል አደለ አሁን ልጁ ይሄ የትዳር አጋርሽ አፍቅሮሽ ምን ብሎሽ ቁጭ ብሎ ልጅ ወልደሽለትም አልጋ ተን አንሶላ ተጋፈሽም ቁጭ ብለሽ ከዛ በኋላ እንደገና መተሽ አሁን አይን አላፈቅሮም ስድስት ዓመት የልጅ አባት ሌላ ሰው አፍቅሬ ዚህ ጋር እሱ እ ተረት ተረቱም ትተሽ ወደ ቀልብሽ ተመለሺ። ምንድን ነው እዛኛውም ጋር ያለው ዕቃ ነው እዚህም እዚህ ያለው ዕቃ ነው። ኦልሬዲ አፍቀረሽ ወደሽ ነው የገባሽበት አይደል? ተገብተሽ አይመስለኝም መቼም እንደ ቤንዚን እንደ ጨረሸ መኪና እንዲህ እንዲህ እንዲህ ተገብተሽ አይደለም በቤተሰብ ወይ ምናምን የገባሽው መቼም እንደሚመስለኝ። ታዲያ ማናስገደደሽ ውጫ። ታዲያ እኛ ምናደርግ ታዲያ እኔ በእንደ እንደዚህ አይነት ነገር እዘን ምናምን ታሪኩን ሙሉንም ምኑንም ስሙም አልስሙም እኔ እወቀቱም አተዋወቃቱም አይመለከትም፣ ግን እውነታው ይሄ ነው። ማንም ማንንም ሊያስገድድ አይችልም። የእሱንም ህይወት ነው እያበላሸሽ ያለሽው እድሜውን እየፈጀሽበት ነው ያለሽው፣ ነው ብዬ ማስበው። ስድስት ዓመት እንዴት እንደዚህ ማስመሰል ከቻልሽማ አንቺ ረ ሌላም ትሰሪያለሽ አንቺ እንዴ! ስድስት ዓመት እንዲ ከማታፈቅሪው ጋር እያስመሰልሽ ለብርን የገባሽው፣ ከዛ ሳቢው አርገሽ አለቀ፣ ከዛ ፍቅሩ በመስኮት በኩል ወጣ፣ አንቺ በበር ልትወጪ ነው። እና ውጫ፣ ያላ አላ ማይክ እንዲ ምን አገባል ይሄንን ነው እኔ ልሰጥ የምችለው አስተያየት። እኔ ከዚህ በላይ እናንተ ሐሳብ አሰባጣችሁን ትሰጡበታላችሁ ብዬ ስለማስብ ነው፣ ከዚህ አንጻር ነው እኔ። ሲቀጥል እዚህ ጋር ደግሞ እስኪ ወደ ቤተሰቡ፣ በቤተሰብ ጉዳይ ላይ እንግዲህ አንዱ ወጣት የተናገረው ንግግር አለ። እውነት ነው ውሸት ነው እስኪ እንዴት ነው ያለውን ነገር እስኪ አገናዝበን እስኪ እንወያይበት እና እሱ የሚለውን እንስማው፣ መጀመሪያ እስኪ ስሙት። አውቶ ፍኖዌር ወላጆች ይመጡና አዝነንባሃል፣ አላኮራህንም ምናምናል እኔም በእናንተ ያን ያህል ኢምፕረስድ አይደለሁም እውነት ለመናገር ያን ያህል የሚያኮራ ስራ አደለም የሚሰራችሁ ሰው በአንተ እድሜ ያለ ሰው ስንት ነገር ያደርጋለ ኩዮች ስንት ስራ ይሰራሉ አለም ላይ ያሉት ሰዎች እንዳለ የእኔ ኩዮች ናቸው እንዴ ስለ እናንተ ኩዮች ለምንድን ነው ማናውረው ግን የእናንተ ኩያ የሆኑ ወላጆች ስንት ነገር ነው ያደረጉት እንዴ አላሙዲን የእናንተ ኩያ አደል እሱምን እሱ ምን እንደሰራ እዩት እስኪ እናንተ ደግሞ ያላችሁበትን ቦታ መንሱር ጀማለስ የእኔ ጀለስ ነው፣ የኔ ጓደኛ ነው። በዚህ ደረጃ ያኔ ቤተሰብን እኔ በእርግጥ የአሁን ዘመን ያው እንደምታውቁት ነው ተምች የሆነ ዘመን ስለሆነ ነው እንጂ በእርግጥ መራራ እውነት አለው ውስጡ። እውነት ለመናገር መራራ እውነት አለው። እኔ ብዙ ጊዜ እናገራለሁ፣ መውለድ ስለቻላችሁ ብቻ አትውለዱ ልጆችን አታሰቃዩ የሚል ብዙ ጊዜ እናገራለሁ። በስደት ዓለም ላይ የሚሆን በምንም ይወልዱና ከዛ ልጆች ናቸው አብረው ተሰቃይ የሚሆኑት። እና ድሃ ደፋር ነው። ብዙ ጊዜ ካያችሁ ስድስት ሰባት ነው የሚወልደው፣ ቤተሰቦቻችን የታወቀ ነው። ከዛ በኋላ በቃ በቀበሌ ቤት ማለት ነው ይወልዳሉ። በቃ ላስ ያለ አፈር ፈጭታ አፈር ቅምህ ታድጋለህ። ከዛ በኋላ በቃ የሆነ ካደክ በኋላ ወይ ተመርቀ ስራ ካጣ ምናምን ምናምን ምንድን ነው አንተ ተንቀሳቀስ ምናምን ይሄ ነገር፣ ያኔ እውነቱን ለመነጋገር እንደዛ አይነት ነገር ይኖራል። ነገር ግን በዚህ ደረጃ ቤተሰብን ላነጻጽር አልችልም። እኔ በቃ ወልደውናል። ኦሬዲ አይንም ባይን አይተዋል። እንግዲህ ኦሬዲ መተናል ምንም ማድረግ አንችልም። መጋፈጥ ነው የህይወትን ጣፈንታ ማለት ነው። ከዛ ውጭ ግን ቤተሰቤ ላይ እጄ ልጠቁም አልችልም። ነገ የኔም ህይወት እንደዛው ነው። እኔም ነገ ትዳር ይዤ አወልጄ አግብቼ ምናምን የምኖርበትን ነገር ነው የሚመቻቸው እና በዚህ ደረጃ ልጄ ተመልሶ እንዲወቅሰኝ አልፈልግም ከዚህ አንጻር ይመስለኛል እና አንዳንድ ቤተሰቦች አሉ፣ ምንም ሳይኖራቸው የሚወልዱ ምናምን። ከዛ ለልጆቻቸው ቅሪትም ምንም የሌላቸው ማለት ነው። ከዛ አንጻር ሊሆን ይችላል ልጁ ተናዶ የተናገረው ማለት ነው። ስለዚህ እኔ ብዙም አስተያየት አልሰጠም በዚህ ጉዳይ ላይ ማለት ነው። እናንተ ሀሳብ አስተያየታችሁን ስጡበት ነው ምለው። እግራችንን ከፍተን የምንፈልገው ባል ባል ሳይሆን አባል ወይም ደባል ነው የሚሆነው። ስለዚህ እግራችንን ዘግተን ልባችንን ከፍተን ባልን ፈልግ እስቲ እህቶቼ። ስለ አዶናይ እንግባ እስኪኝ። ስለ አዶናይ አዶናይ አዶናይ አዶናይ አዶናይ እየተባለ ነው እንደ ጉድ እየተባለ ነው። እኔ የኔ እኔ የግለሰብ የኔን አስተሳሰብ እነግራችኋለሁ። በልጧችኋል፣ በልጦናል፣ ልቆ ተገኝቷል፣ ሄዷል። ይህንን እመኑ ከዛ አንፃር ነው አሁን ውር ድንጋይ የሚወረወረው። ገብቷችኋል አደለ? አንድ ሰው ውቅና ላይ ባይገባ ወይም ደግሞ ተጽዕኖ ፈጣሪ ባይሆን ማንም ድንጋይ አንስቶ ሊወረውርም ምን ሊናገረውም አይችልም። ለምን? ከፊት ስለሆነ ነው። ከኋላ ሆኖ ሰው የሚያወራው ማንኛውም ሰው የሚያወራባችሁ እኮ ከፊት ስለሆናችሁ ነው። ከኋላችሁ ስለሆነ እሱ ሊያወራባችሁ ይችላል። ነገር ግን አዶናይ ሰግጥ የሚለውን አባባል ባልቀበለው፣ መሰገጥ መደደብ ነው እውቅና የሚያመጣው ከስግጥና ከድድብና የሚመጣው እውቅና መልሶ ያሁን መውረድ ነው። በቃ ማክሲመም ሳምንት ወይ የሆነች ወራቶች ቢያልፍ ነው። ከዛ በኋላ ድድብናውና ስግጥናው አንስቶ ያፈርጠዋል። ያለ እውቀትና ያለ እንትን ከሆነ እውቅና ማለት ነው። ከዛ አንጻር ንግግሩ ላይ ያለውን እንትን እኔ አልደግፈውም። ከዛ ውጭ ግን ባለው ነገር ላይ ግን በልጦ ተገኝተዋል። ከዛ አንጻር ነው አሁን ሁልሽም የምታወሪበት ማለት ነው። ስለዚህ እሱ ምን የተናገረውን አንዴ ቀንጨብ አርጌ አስገባና ከዛ በኋላ ሌሎች ያሉትን ቀንጨብ ብናደረግና እናየዋለን። እናንተ ሀሳብ አስተያየታችሁን ትሰጣላችሁ ማለት ነው። ስሙት። ከማንም ሰው ፍቅር አልጠብቅ ይሁን አድንቆት አልጠብቅ ጭብጨብ አልጠብቅ ቢጠሉኝ ቢተርቡኝ ቢወዱኝ ምንም ለእኔ ወደውኝ ነበረ በሞቲቬሽን ያ የኔ ቆንጆ እያልኩኝ ጊዜ ከዛ ደግሞ የፖኖ ነገር ሲመጣ ደግሞ እንዳለ ሀገር ሙሉ ጠላኝ። ያ ሁሉ ያረኩት ነገር ተረሳ። ገባሻ አለ። አሁንም ስቲል ባይዞ እንደዛ ነው የሚሉት። አንዳንድ ሰዎች ምን አድርገው ነው ይህ ልጅ የኔ ቆንጆ አለ፣ ከዛ በኋላ እንደዚህ ተናገረ፣ እንደዚህ ሆነ ይላሉ። ግን ስንት የመከርኩት ምክር አለ ተረሳ። ባንዲያ ሰው ሁሉ ጠላኛ። የወዱኝ የነበሩ ሰዎች በጣም አሪፍ ቪዲዮ የሰሩ የነበሩ ሰዎች በእኔ ተገልብጠው ሲሰድቡኝ ስድ ሲሉ እግዚአብሔርን አየዋቸው ላይካቸው 80 ምናምን ሺህ፣ ኮመንታቸው ስድስት ሰባት ሺ። እነዚህ 7 ሺ ሰዎች ደግሞ እኔን እየጠሉ እያንቋሸሹ፣ አቤት የተሰማኝ ነፃነት! ኃላፊነት ነፃነት ተሰማኝ። ይበቃል። አዎ የሰው ልጅ እንደዛ ነው። አሁን ብዙ ጊዜ ካያችሁ የሆነ ነገር መልካም ስራ በጣም ብዙ ሰርታችሁ አንዲት ጥቂቷ ስህተት በቃ ያስረግጣችኋል። ይሄ ነው ሚዲያ። የታወቀ ነው። እኔም ደሶብኝ ስለሚያውቅ ማለት ነው። ከዛ አንጻር ነው ምለው። ስለዚህ አሁን እዚ ጋ አዶናይን እዚ ጋ አሁን ስለ አዶናይ ተውት። እኔ አሁን አዶናይ አይደለም የቴዲ አፍሮ ሚስት ያቀረበችበት መንገድ የታወቀ ነው፣ ቫይራል ስለወጣ እና ከዛ አንጻር ለማቅረብ የደፈረችበት ሁኔታ አለ። አዎ ቴዲ አፍሮ ሰላሳ ምናምን ዓመት የገነባውን ስም እንትን ለማለት አያስፈልግም። እኔ እውነት ለመናገር ለምን ብትሉኝ እዚህ ጋር አሁን የቲክቶክ ውጅንብር ውስጥ መግባት ማለት መውረድ ማለት ነው። እንዳልኳችሁ ነው፣ ቲክቶክ ማለት ጉሊት ነው። ዩቲዩብና ሌላውን ተውትና፣ ዩቲዩብና እና ቲክቶክ ይለያያል። ጉሌ እምላችኋለሁ እኮ ዩቲዩብ ምንድነው ሞል ነው፣ እዛ ጉሊት ነው። እና ከጉሊት እያመጣ የሆኑ አይዲያዎችን ወይም ደግሞ ቶፒኮችን ከጉሊት አምጥተህ የምትቀላቀል ከሆነ ችግር ነው። ገብቷቸዋል አደለ? ችግር ነው። ለምን ይሄ ማህበረሰብ የሚረዳበት መንገድ የሆነ አንዳንዶች አሉ ሸፈፍ አድርገው የሚረዱት። ገብቷቸዋል አደለ? እዚህ ጋር አዶናይ አሁን በፊት በሚሰራ ሰዓት ዩቲዩብ ላይ ምናምን ምናምን ብዙ አድናቆት አለው ብዙ ነገሮችን ብዙ ምክሮችን ሰጥተዋል ምናምን ምናምን። ያንን ሁሉ ገሸሽ ተደርጎ ነው አሁን እዚህ ጋር ሌላ ታሪክ ውስጥ የተገባው። ከታሪኩም ባለፈ ደግሞ ከሃይማኖትና ከፖለቲካ ጋር የሚገናኝበት እኛ ጠባብነታችን፣ በቃ መሰገጥ ማለት ይሄ ነው ሁሉንም ነገር ከሃይማኖትና ከዘር ጋር እናገናኘዋለን። ከዚህ አንጻር ነው እንጂ ሌላ ነገር የለውም። ገብቷቸዋል አይደል? ብዙዎች አሁን አስተያየት እየሰጡበት ነው ያለው። አሁን እዚህ ጋር እዩት። ከዮኒ ማኛውን ጀምር። ማይሆን ነገር ባይደረግ ጥሩ ነው። ልጁ የካናዳ ህይወቱን እናቀዋለን፣ ማንም ያቀዋል። ካናዳ ላይ ያለ የሆነ ነገሮች ሴቶችን ቆንጅዬ እንደዚህ ምናምን ምናምን ይላል። ከዛ የተረፈ ምንም ነገር ስፖርት ላይ ጎበዝ ነው ግድ ጥሩ ቁመና አለው፣ ስፖርት ይሰራል፣ ጎበዝ ልጅ። ከዛ በተረፈ ምንም ኳሊቲ የለው። እውነቱን ነው የምነግርሽ። እና ሰገጤነት እንደ ጥሩ ነገር ታይቶ ኤክስፕላኔሽን ሲመጣ በጣም አስቆኛል። እኛ ሰገጤ ሰገጤ ነው። ኤክስፕላኔሽናል ፋርነት ነው፣ ፋርነት ነው፣ አለቀ። አይን የወጣ ፋራነት ነው። ማንም ሰው ካልቸር አለው፣ ባህል አለው። ኢትዮጵያውያን ባህል አለን የራሳችንን የቻል ነው። አዲስ ነገር እሱ ይዞ ሊመጣ የሚችለው ምንም ነገር የለም። እና መጠየቅሽ ጥሩ ነው፣ ግን ሰግጥ ገግም ማለቱን ኤክስፕሌን ሲያደርግ ድሮስ እሱ በጥሩ እንጂ ኤክስፕሌን የሚያደርግልሽ በመጥፎ ነው እንዴ? አዎ እንደሰማችሁት ነው ማለት ነው። አምለሰት አሁን እዚህ ጋር አቀራረቧ ላይ የተመቸኝ ምንድን ነው እንደዚህ ነው። በቃ አንድን ሰው ስታቀርቡ ሁልጊዜም ሐሳቡን ሐሳቡን ነው የምታዳምጡት እና ሐሳብ ነው። አንድን ሰው ስታመጡ ሐሳብን መግዛት ነው የሚያዘው እንጂ ሌላ ነገር አይደለም። እና ብዙ አዳምጣለች እና ያ ነገሯ ያ ኳሊቲዋ ተመችቶኛል። ከዛ ውጪ ግን ባለው ነገር ላይ ግን እዚህ ነን፣ እንደዚህ አይነት ቱ ጅምብር ውስጥ ባትገባ ለስሟም ለዝኗም ለምኗም ተገቢ ነው ብዬ አላስብም። ለምን ይሄ ቲክቶክ የመንደር እንትን ስለሆነ ጥሩ ነገር አይከሰትም። እንደምታዩት ነው የሚረግጣት ብዛቱ። አይታችኋል አይደለ? አርፋ ብትቀመጥ ግን ያ ሁሉ አይመጣም ነበር። በእርግጥ ነው ከሰይፉ ሰይፉ ጋር ስላልቀረበ እዛ ጋር መቅረቡት በቃ ምንም ማለት አይደለም። ለምን በቃ ኦልሬዲ ልጁ ገኖ ወጥቷል። በቃ እመኑ። ማነህም ብትለፈልፍ እውነታው ይሄ ነው። ከማንም ሰው ፍቅር አልጠብቅ ይሁን አድንቆት አልጠብቅ ጭብጨባ አልጠብቅ ቢጠሉኝ፣ ቢተርቡኝ፣ ቢወዱኝ ምንም ለኔ አዶናይ ለምን ቀረበ አልቀረበ፣ መቅረብም ስላለበት ይቀርባል። ለምን ተጽዕኖ ፈጥሯል። በቃ አለቀ። በምንም መንገድ ምንም ይሁን ሳያስበው የሚሆነው አስቦት ፈንድቶ ገብቷል። በቃ እውቅና ውስጥ ከዛ አንጻር በቃ ምንም አታመጣም። ማንህም በቃ ገን ወጣ፣ ምን ተን በቃ በሚሊዮን የሚቆጠር ህዝብ እያየው ነው። ምን ታመጣለህ? ለፈለፍክ አለፈለፍክ የሚሆነውን እየሆነ ነው። በቃ አለቀ። ገብቷቸዋል አለ፣ በልጧል። በቃ ስለዚህ ይሄንን እመኑ። ሰገጠም አልሰገጠም ማለት ነው። እና አንዳንድ ነገሮችን ቢያስተካክል ራሱ ደስ ይለኛል። እኔ በቃ አሁን እኔ ይሄ ካስኩ ውስጥ መግባት ምናምን ምናምን ውስጥ ይሄ መሽለጥለጥህን አቁም በቃ። ብዙ ጉድለቶች እኮ አሉት። እኮ እኛም ጉድለት አለን። ሁላችንም እሱ የተናገረውን ቃል አለ፣ ሁላችንም ገበናችን ቢሸት ኖሮ ከቤት አንወጣም ነበር ነው ምናምን የሚል አዎ፣ በቃ ይሄ ነው እውነታው። ገብቷቸዋል አለ። አጉል ራሳችንን እንደ ጻድቃ እኔ በቃ ስተት ሰራ ከስተቱ እንዲታረም ትክክለኛውን መንገድ መስመር ማስያዝና መክሮ መመለስ እንጂ፣ አይ በቃ እውቅና ውስጥ ገብቷል በልጦናል። አበሻ እንደዛ ነው፣ ስትበልጦ አይወድም። አትወልድ አይወድም አደለም። መክሮ ሊመልስ ይቅርና ለምን በለጠኝ ብሎ አቃቂርህን ለማውጣት ነው የሚሄደው። ገብቷቸዋል አለ ስለዚህ፣ አቃቂር ከማውጣታችን በፊት አንዱ ነት ልንገራችሁ ቢያንስ መክረን መመለስ ስህተት ውስጥም ገባ ከገባ እንደ አንድ ኢትዮጵያዊ ተጽዕኖ ፈጣሪ እንደመሆኑ መጠን ተጽዕኖ በዚህን ሰዓት ስለፈጠረ በቃ መስመሩን ይዞ አንድ ወደ አንድነት የሚያመጣን መንገድ እንዲያመጣ ማድረግና መምከር እንጂ አይ እርግጥ የቀረበበትንም እርግጥ ሰይፉንም እርግጥ ሰይፉ ምን ሰይፉ ስንት ስራ ስንት እርዳታ የሰራን ስንት አሁን በዚች ወቅት እርግጥ ኖ ኖ ኖ ነው። አይሆንም። ይሄ እኔ ፕሮግራም እንግዲህ ላለፉት ሰላሳ አመታት በጋዜጣ በሬዲዮ፣ በቲቪ ስሰራ እውነቱን ለመናገር እኔን ማዕከል ያደረገ ነገር ላይ መገኘት አልቻልኩም ነበርና፣ አይሆንም። ማንም ሰይፉን ሊወዳደረው የማይችል ሰው ነው። በመቆዴኒያ እንኳን አይታችኋል። እንቅልፍ አጥቶ ምን አንተ ብለ ስትተኛ እሱ ስንት ስራ ሰርቷል። ስንት ጉዳዮችን ስንት የሰራን፣ አሁን በዚች ጉዳይ በመንደር እንትን ልታወርዶ አትችልም። ማን ስለዚህ በቃ እረፉ። በቃ አሁን እኮ ችግሩ ምን መሰላችሁ? ይሄ ቪዲዮ ይገልጸዋል። አሁን እናንተ የምትጮሁት እንደ ውሻ ምናምን የምትጮሁት እንደዚህ እንደዚህ አሁን ስትጮሁ እናንተ ይሄን ቪዲዮ ይገልጿል በመስተ መጨረሻ ይሁት ው አንተ ትጮሃለህ። በመልሱ አድርጎ ሄዷል። በቃ አዶናይ ሄዷል። በቃ እመን ማመን ብቻ ነው። ስለዚህ አሁን የምናገረው ነገር ለአዶናይ እንደ አንድ ወንድም የምመክረው ነገር ቢኖር ይሄ ሰግጥ ደድብ ምናምን የሚለውን ተው። ይሄ ሰግጥና ደድብ ቃሉ እራሱ ይደብራል። እንዴት በመሰገጥና በመደደብ መሀል እውቅናና አምጥተህ ከዛ በኋላ ምን ታረገዋለህ? ምንም የምታደርገው ነገር የለም። ከዚህ አንጻር እንረጋጋ የሚል አመለካከት አለኝ። አሁን ወደ አረብ ሀገራችሁ እንሂድና፣ ከአረብ ሀገር እንግዲህ ብዙ እህቶቻችን ወይ ከፎቅም ሲወድቁ ወይ ምናምን እናውቃለን አይደለም። ይህንን ነገር በድራማ መልክ ሰራው። ይኸው ዋንድና እንዴት ነ ሰላም ሰላም እንዴት ነሽ? ሻሪስ ነው አይደል አስጀምረው አይደል

ብዙ ጊዜ አረብ ሀገር ስላሉ እህቶቻችን ወንድሞቻችን፣ እኔ አረብ ሀገር እንደመኖር መጠን በድራማውም በምንም በጭውቱም ሲሰሩ አውርደውን ነው የሚሰሩት። አውርደውን አውርደውን። ስደት ስደት ነው፣ አሜሪካም ተሰደድ ከአውሮፓ ማልኩ እኮ አረብ ሀገርም ስደት ነው ስሙ አረብ ሀገርና አውሮፓም ያሉ የተቸገሩ ሆምለሶች ያሉበት ሀገር ነው፣ አደለ እንዴ? እውነት እንነጋገር ከተባለ ሁሌ እንደምላችሁ ከዛ አንፃር አረብ ሀገር ያሉትን ሲሰሩ በቃ የሆነ ሰገጤ ወይ የሆነ እርገጤ ወይ የሆነ ነገር በቃ እንትን አድርገው ነው በቃ የሚሰሯቸው፣ እና ይሄ ነገር ያናደኛል። እኔ እንደ ስንት ኳሊቲ ያላቸው ስንት አንተ አስፋልት ጠብሰው የበሉ ይሄ የኑሮ ውድነት ኑሮ አስገድዷቸው እዚህ የምንዳክረው እኮ ኑሮ አስገድዶን ነው እንጂ ማኛም እኮ የቄራ ልጆች ነን እኮ አስፋልት አይደለም አንተን ጠብሰም ለቀጥሮን አይተው በቃ በነገር ባይሆን በነገር መጥበስ አያቅተንም እንዴ። እና ሲሰሩ በጣም አውርደው ነው። እና ይሄ አሁን ምን ይሉታል? በቃ አሁን ምንድን ነው ያውርዳኝ እንዲል ወድ ምንድን ነው አሁን በቃ አሁን ሙድ ያስክ ማለት ነው። በቃ ከአረብ ሀገር የመጡ እንደዚህ ተቸግረው ምናምን ምን ሆነ ነው? አረብ ሀገር ያሉ ሁሉ የሚቸገሩ ነው እንዴ የሚመስላችሁ? ጥቂት የሚባሉትን አይታችሁ ሂድና ሂድ ከአውሮፓ ከአሜሪካ የሚመጡትን አብደው ፈጭጨው ምንድነው ስሙ ስትረስ ይዟቸው አገር ውስጥ እዛው እየኖሩ እንኳን ስንት ኑሮም አሜሪካን ማየት ትችላለህ። ለምንድነው ሁልጊዜ ሙድ ለመያዝም አረብ ሀገርን፣ ሁልጊዜ የሆነ ነገር ለመሳደብ ስትፈልጉ አረብ ሀገርን፣ እውቅና ለማግኘትም ስትፈልጉ ስም ትረግጡት አረብ ሀገር ያሉትን በቃ ለምን ይህንን ነገር እርማቱ ውሰዱበት። ይህንን ነገር እርማት ውሰዱበት። አታ ከአርቲስቶች ጀምሮ የሚሰሩትን ከአሁን ቀደም የሰራሁትን ቪዲዮ አይታችሁታል አደለ? አረብ ሀገር የምትመጣ ወይ ምንድነው፣ የሆነ ወይ ልጅ ይዛ ነው ወይ የሆነ ነገር ይዛ ነው ወይ፣ ብቻ አነጋገራቸው የወረደ ነው። ሁልጊዜ ቲክቶክ ላይም ካያችሁ የአረብ ሀገር ገረድ፣ የአረብ ሀገር እንደዚህ ገረድ። አዎ ገረድ ነን። በእርግጥ የትም አሜሪካ መሆን ከአውሮፓ አንተም ገረድ ነህ፣ የሰው ሀገር ገረድ። ምንድነው ልዩነቱ? ልትገረድን ሄድከው እኮ አይደል እንዴ? ኢትዮጵያዊ ነህ እኮ ስትነሳ በፕሌን እኮ ስደተኛ ተብለ ነው እያንዳንድ የወጣሁ እንጂ። ሰላም ቤተሰብ እንደት ነው? እኔ ይቺ ኮሪደር ሊማት ቢመጣ ቢገባ ጥሩ ነው። ተጠንቅቆ የሆነ በቃ ለቫኬሽን ምናምን ብለህ አይደለም፣ 24 ሃወርስ እየሰራህ የምትኖር እኮ ነህ ሁሉም። ስለዚህ አውሮፓም አሜሪካም ያሉ ሲንቁ እዚህ ኢትዮጵያ እንኳን ቁጭ ብሎ ይሄ እኛ አነጋገሩ እንዲህ ነው እንደ አረብ ሀገር ያሉ የሚያወሩት እውነትህና እንደዚህ አለባበስ ሉጣ ሉጢ እንደዚህ አሁን ለብሰ መጠ ይሄ በዚህ አሰራር ራሱ ቆይ፣ እኔማ አሁን በሚቀጥለው ቪዲዮ እሰራቸው ብዙዎች አሉ። ይሄ ሴትና ሴት ወንድና ወንድ እንዲ ይህንን ነገር ድራማ እንሰራለን ብላችሁ የሴት ቀሚስ እየለበሳችሁ ቅድም እያየሁ ነበር። ደረጀም ይሄ ኮሜዲያን ደረጀም የሰራው ቪዲዮ አለ ቀሚስ አድርጎ ምናምን በጣም ያሳዝናል። እውነት ወዴት እየሄድን እንደሆነ በእውነት ስለዚህ ስነ ስርዓት አድርጉ በዚህ ጉዳይ ላይ ልካችሁን እንዳልነግራችሁ እንትን አትበሉኝ። አሁን በቀጣይ የምንሄደው እንግዲህ ወደ ኒኮ እናደዳለሁ በእንዲህ አይነት ነገር ላይ ሰግጥ የሚለውን አሁን ለማንኛውም ቆይ ቪዲዮ በዝቶባችኋል። በሚቀጥለው ቪዲዮ ስመጣ ሰግጥ የሚለውን የደሞዙን፣ እንዲሁም ደግሞ እንጀራ ላይ እየጋገረች ምራቋን እየተፋች ያለችበትን እህታችንን ምናምን እንወያይበታለን፣ እንነጋገርበታለን። እንዲህ እየሳቅን እየተጫዋወጥን ቁም ነገር እንይዛለን ማለት ነው። አሁን ቪዲዮ ስለበዛ በሚቀጥለው ወደ የሚቀጥለው ቪዲዮ አዘዋውሪዋለሁ ማለት ነው። እባካችሁ በተቻላችሁ አቅም ሰብስክራይብ ሰብስክራይብ እንዲሁም ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ያው አሁን የገባውበት ስራ በፍጹም ለሚዲያ የማያመች ነው። አሁን ራሱ ያኔ ጠራለሁ አልጠራም እያልኩ ነው ገብቼ እየሰራ ያለሁት እና ባካችሁ እናንተ ሰብስክራይብ ማድረግ ምንም እንትን አይልም። ለአቅመ ሼር የደረሳችሁም ሼር በማድረግ ላይክ ዋን ብቻ ላይክ እያደረጋችሁ ተደራሽነት እንዲኖረው አድርጉልኝ። ቆይቼ ስለመጣው ቫይራል ስለማያወጣው እይታውን ስለሚቀንሰው ስለሚያወርደው የእናንተ ላይክ ለእኔ ይጠቅመኛል እና እንዲህ እየመጣን እንወያያለን። በተረፈ በስደትም በአገር ውስጥ ያላችሁ ሰላማችሁ ይብዛልኝ። እንደምወዳችሁም እንደማከብራችሁም አትርሱ። ባይ ባይ